አሰላሙ አሌይኩም ወረህመቱላህ ወበረከቱ ድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱን ከልብ እናመሰግናለን። ውዶችዬ ዛሬ ውላችን ከእናንተ ጋር ይሆናል፣ ብሎግ ማለት ነው እኔም እንዲሁም ደግሞ በስሟ ለምን አጠሪት ለምን አጋዤ ተያያታለሽ፣ ለምን ሰራተኛ ተያያታለሽ ይላላችሁኝ፣ ያው ሽብሪቱ ናት ስሟ ሽብሪቱ ነው ምላት ማለት ነው። እዚጋስ ለእናንተ በስጠራት በስሟ ነው የምጠራት። ነገር ግን እንደዚህ ቪዲዮ ኤዲት ሳደርግ ደግሞ አጋዤ ነው ምላት ነው። ዝም ብሎ እንትንኮ ነው የሰው ልጅ አፉ ሳይሆን የእኛ መልካምነት የኛ የምናደርገው ነገር እንጂ ለሰው ልጅ እዚህ ጋ ከሌ ያልኳት እከሌ ምንም እንትን የሚለው ነገር የለም። ሲቀጥል ደግሞ እኔ እሷን ፊት ለፊት እንደዚህ በስሟ ነው እንጂ እንደዚህ ከሌ ከሰራተኛ ወይም እንትን ብዬ አይደለም ማለት ነው። አለይኩልሃል ብዙ እንትኖች ኮሜንቶች መጥፎች አታውጭ እህቴ፣ ያንን እያነበብሽ እንትን ካልሽ ከባድ ነው ያሉኝ ልጆች አሉ። አመሰግናለሁ። የሰው ልጅ ማንኛውም ሰው ራሱን ማንነቱን የሚያውቀው ራሱ ነው። ሰው ብዙ ነገሮች ብዙ ስም ያወጣሉ ነገር ግን ያ ሰው የሚያወጣቸውን ደግሞ እዛ ሰው ላይ እስከሌለ ድረስ ምንም አይመስለንም ማለት ነው ውዶች ዛሬ አትክልት ልንሰራ ነው እኔና አጋዥ ጋር እንዲሁም ከልጄ ጋር ማለት ነው ከሰብሪና ጋር ያው አጋዥም ነግሬያቸዋለሁ ስሟ ሽብሪ ሽብሪቱ ስታቀማጥሉት ማለት ነው እና ብዙ ልጆች በነገራችን ላይ ስለ እሷ ቻናል ክፈችላት ምናምላላችሁ እንሻአላ ትንሽ ተስራ እኔም ጋር ካልሰራች ደግሞ ሌላም ቦታ ከሰራች እኔም ጋር ከቆየች ብችም እንደዛው ሰራርታ እኔ ጋር ከሆነች ወላሂ ከብትላት አለሁኝ። ሰርታ እንድትለወጥ እኔ የምፈልጋለሁ። አንድ ቀን እውነቴን ነው የምላችሁ። ወላሂ ቆይ ቃለ ምልልስ አደርግላችኋለሁ እሷኑ ማለት ነው። ምክንያቱም እኔ ምን እንደምላት ወደ አሁን እንደመጣች ጀምሬ ጥሩ ምክር ነው የምነግራት። ማንኛውም ሰው ሰርቶ ነው የሚለወጠው። ሰርተች ትለወጫለሽ፣ ጎበዝ ፉኚ፣ በቃ ሙያ ልመዙኝ ብዬ ነው ምላትና ብቻ ያው አንዳንድ ሰው ለሰው ብለጅ ሳይሆን ለራስሽ ወይዳው መልካም ነገር የምታደርገው ምና ያላችሁ ልጆች አላችሁ። ይሄንን በጣም መቼ ኮሜንትና የምቀበለው ኮሜንት ነው። ለምን ሰው ልጅ ብዙ ስለእናንተ አሁን ዝጋ ሚዲያ ላይ ስለመጣስ ምናም ብዙ ነገር ልትሉ ትችላላችሁ። ነገር ግን እኔ ጋር ዝጋ ያለው ባህሪና እናንተ የምትሉት አንድ ስላል አይደለም፣ ምንም አይደለም። ሰው ደግሞ እንዳላችሁት የመሰለውን ነው የሚናገረው። ሁሉም የራሱን አስተሳሰብ ነው የሚናገረው ማለት ነውና ሁላችንም ሰርተን ነው የተቀየርነው። ሁላችንም ደግሞ ሰርተን እንቀየራለን። ሰው ልጅ ከስራ ጠንካራ ከሆነ ወደ ኋላ የምንልበት ነገር የለም ማለት ነው። በራሳችሁም ሂደት ስታስቡ፣ ለምሳሌ እኛ በፊት በነበርንበት ሰዓት እኛ ወጥተን አልሐምዱሊላ ያው ደህና ነገር እንትንም ባንንም በሌላው እንትን ስታወት እዛው ነበሩበት የነበሩ ደግሞ እናንተ ሳትወጡ ከሀገር እዛው የነበሩት ደግሞ እዛው ናቸው። ስለዚህ የሰው ልጅ ከሰራ ይለወጣል። እሷም ከሰራች ትለወጣለች። ብዙ ነገሮች፣ እንዴት ይህን ታያለሽ ለራስሽ፣ ሰራተኛ አልነበርኩም ምናምን፣ ኦፍኮርስ ሰራተኛ ነበርኩኝ። እንዴት ፎቅ እና ምድር ሊፍት ብዬ ኩላሊቴ እንትን እስከምል ድረስ አልሐምዱሊላ ብዙ ነገር ብዙ ስቃዮችን አሳልፌ ሰርቻለሁኝ። ስለዚህ እንደዛ ስለሰራሁን ሰው መያዝ ወይም ደግሞ የሚያግዘኝ መያዝ የለብኝም ማለት አይደለም። የሰው ልጅ የሚሰራው የተሻለ ሕይወት እንዲኖረው ነው። እሷም ደግሞ ከሰራች የተሻለ ሕይወት ይኖራታል ማለት ነው እና በእንደዚህ አይነት ነገሮች ራሳችሁን እውነት ለመናገር እንትን ባትሉት የተሻለ ነው። አብዛኛዎቻችሁ ልጆች በቃ እኔ እንደዚህ ነበርኩኝ እኔ እንደዚህ ስንት ልጅ ሳሳዲግ ምናምን እኔ ትልቁ ችግሬ ለልጅ መያዝ ወይ ለስራው ለወይ ለምኑ ሳይሆን የያስኳትን እንድታነጋግረኝ ነው። አንደኛ ነጥብ የምትይዙልኝ ማለት ነው ብቻዬን ስለሆንኩኝ። ስለዚህ ይሄ ነው እንጂ ጉዳዬ እኔ የእንስሳ ተከራዮች ቢኖሩ ወይም ደግሞ ሰው ቢኖረኝ፣ ወላሂ ስራዬን እየሰራሁት ነው። እናንተ ጋር አይታችኛል፣ ብሎግ ስሰራ ራሱ እየሰራሁኝ ምናምን ነበረው። ስለዚህ እኔ ለስራውን ብቻ ሳይሆን ለስራው ሲባል ደግሞ የሰው ልጅ እንዳላችሁት በርከት ያለ ስራ ቢኖር አንድ የሚያደለ አቅማችሁ ከቻላችሁ ሁለቱም ከዛም በላይ መያዝ ትችላላችሁ፣ መብታችሁ ነው። የሰው ልጅ በሰው ህይወት ላይ ገብተን እንዴት ብለን ልናቃ አንችልም ማለት ነው። ስለዚህ ሰው ራሱን የሚያውቀው ራሱ ነው አቅሙን የሚያውቀው አቅሙንም ራሱ ነው የሚያውቀው። እና ብዙ የተለያዩ ኮሜንቶች የምሰጡ ሰው ስላላችሁ ነው አልኩላህል። እኔ ኮሜንት እያነበኩ ምላሽም ለመስጠት እንትን አለለም እንደምታወት ሰብሪ ጋር ምሳልንሰራ ይዘናል። ግብ ግብ ማለት ነው ወይዘሪ ሰብሪና ቢላዋ ለማንሳት ነው። ያው ዙሪያውን የምትሄደው አትክልት ልንሰራ እየላጥን ነው ያለ ነው ማለት ነው። በዛ ታወጣለች፣ ድንቹን ትበትናለች። ካሮት ብሰጣት እምቢ አለችኝ። ማሻአላ የሀገራችን ጥቅል ጎመን ምን ያለ ሙዶች። እንሻአላ ሁላችሁንም ለሀገራችሁ ያብቃችሁ። በነገራችን ላይ ሰው ሀገር ላይ ስትኖሩ አንደኛ ጉልበታችሁ በጣም ደክሞ ነው የምትመጡት። በጣም እንጎዳለን። አንድ የምነግራችሁ ነገር እዚህ በነበርንበት ሰዓት እና ከዛ ስንመጣ በጣም ልዩነት አለን። ከዛ ስንመጣ ብዙ ነገሮችን እኔ እንጃ፣ ለእኔ ማለት ነው። ማለት አቅማችሁን በጣም ተቀምታችሁ ነው የምትመጡት። አረብ ሀገር ማለት ያኔ ሳናርፍ ብዙም ሰዓት በስራ ላይ የምናሳልፍ ሰዎች ነን። ይህንን የምናውቀው ማለት ነው። እና እኔ የሚገርማችሁ ነገር ውሃ ባለፈው ስትሄድብን ለብዙ ጊዜ ቆይታለች ና ዋ ለመሄድ ራሱ ከታች ከአስፋልት በባጃጅ አምጥቼ ወደ ሌላ ማቃናት ማለት ነው። ወላሂ እንዴት እንደሆንኩኝ ነን የማውቀው በጣም ከባድ ነው። እና ብዙ ጊዜ እዛ ተጎድተን የምንመጣ ሰውት ነን። ይሄንን የምናውቀው ኖርማል ብለን ስራ ብዙ ስራ የማያገኝን ልጆች ለእናንተ ምንም ላይ መስላቸው ይችላል። ግን በጣም እዛም ያኔ ስራም በዛበት ቤት እንዲ ስለሰራውኝ ብዙ ያኔ እንትን ተጎድቻለሁ፣ በእኔ በራሴ ማለት ነው። ብቻ አልሀምዱሊላህ ሰው ጤና ከሆነ ደግሞ ሌላ ሁሉም ነገር ቀላል ነው ማለት ነው እና አብዛኛቻችሁ ለሀገራችሁ ያፍቃችሁ እና የኢትዮጵያ ኑሮ ታገኝታላችሁ ማለት ነው። ያ እርግባን አይደለም ውዶች። ያው ሀገር ላይ ስትመጡ ሰው በዝጋ በሚለቀው ወይም ደግሞ በተለያዩ ነገሮች ስታው ቀላል ይመስላችኋል። ዝጋ ስትመጡ ነው ማንኛውንም ነገር ጣውረዱን ወይም ደግሞ ምንድን ነው የሚያስቸግረው? ምንድን ነው እንትኑ የሚለውን የምታገኙት ማለት ነው። እና እኔ እሷን ካያዝኳትኝ ደግሞ ካመጣኋትኝ ያኔ ለማነጋገር ነው። ካለ ደግሞ የሰው ልጅ ማንኛውም ሰው ማንኛውም ቤት ሄዳችሁ ትሰራላችሁ ስራ ማለት ነው። ሆን ቤት ቤተሰቦች ጋር ሲሄድ ስራ ካለ ብድግ ብለን ሰርተን ነው። አልሀምድሊላሂ እንዲህ አይነት ነገር የለም ማለት ነው። የእኔ ልጅ እያያቸዋት ነው ካርቱን አንስ ስሰጣት ይኸው በመላጫ እኔ እንደማደረገው እልጣለሁኝ እያለ ማለት ነው። የእኔ ወድን ነው እናንተ ጋር አደገች ማለት ነው። ወላሂ እስከ ዛሬ ድረስ ማለት ብቻውን ቁማ እንትን ማለቱ የለም ነበረ አሁን እየያዘች እየቆመች ነበረ። አሁን ደግሞ ብቻውን ተነሳ መቆም ጀመረች ችልኛ አልሐምዱሊላ፣ ለአላህ ምስጋና ይገባው። ትንሽ ነው የቀራት ልጅም ራሷን ችላ እንትን ካለችልኝ ያው አያስፈልግም ማለት አንዲት አነጋግረኛለኝ ማለት ነው። አሁን ላይ ግን ትንሽ ካለሁበት አንፃር ላይ ሰው ማለት ስለሚያስፈልገኝ ስላወቅኩ ነው እንጂ ለስራው ብዬ አይደለም ውዶችዬ። እና ይህን ይመስላል። ብዙ ነገሮች ላላችሁ ልጆች እኔ መጥፎ ሰው አይደለም። መጥፎ ነገር ብትሉኝ መጥፎ ነገር እኔ ለእናንተ አላችሁ። ምክንያቱም ሶሻል ሚዲያ እስከሆነ ድረስ ይሄ ነገር እንደሚመጣ ወይም ደግሞ ሰው የፈለገውን ወይም ደግሞ ይሄ ይሻላል ብሎ የራሱን አስተሳሰብ መናገር ስላለበት ስለሚናገር ያንን እንትን ብዬ እኔ ለእናንተ መጥፎ ነገር አልናገርም ማለት ነው። በጥቅሉ ሀገር ላይ መጥታችሁ ያው ያለውን ነገር ታገኝታላችሁ ነው የምለው። እኔ አካባቢ ደግሞ በጣም ማለት ከጀርባ በኩል የእርስ መሬት ነው ያለው ከጀርባ ከእኔ ጀርባ ማለት ነው። ወደ ላይ ደግሞ ስታዩ ሰው አይኖርበትም፣ ቤት አለ ግን ሰው አይኖርበትም። በዛ አይነት በቃ ለእኔ በጣም አስቸጋሪ እንትን ነው ያለሁበት ማለት ነው። ኮሽ ባለ ሰዓት ምንድን ነው ምናምን ብዬ ደረግጣለሁና ለዛ ለዛ ነው አብዛኛውን፣ እኔ ሳያስፈለገኝ እንጂ ተረጋጉ፣ በሌላ ነገር አትሰቡት ማለት ነው። ሶስት ልጅ አሳድገን አራት ልጅ ምናምን እያላችሁን ለቆጠራችሁልኝ መሻላ፣ ጎበዝ ናቸው። እኔ ልጅ አስቸግናኝ አይደለም በጠቅሎ ያስኩት ማለት ነው። እና ውዶች፣ ይ እንደምታዩት ድንችንም ላጥኩኝ፣ ካሮቴንም ሽንኩርትም ላጥኩኝ። ሰብሪና በዛ ትላለች፣ በዚ ትላለች፣ በቃ መስሪያ ሳጣችኝና ድንችንም እዛ አለሁበት ላይ በእጄ ከተፍኩኝ እንዲሁም ካርቴንም እዚሁ አድርገዋለሁኝ። ሽብሬን ውሃ አምጪልኝ ብያት ውሃ መጣችልኝ፣ ያደረገችልኝ ማለት ነው እቃ ላይ ድንችን የምዘፈዝፍበት። ሰብሪና በነገራችን ላይ አሁን ይሄ ጦርነት ቢላ ለማንሳት ነው። ቢላ በቃ በጣም ያየ ይዛት፣ ለምን እንደሆን አላቅም። ልጁ ሁሉም ይሆን አላቅም። ሰብሪና በጣም ቢላዋ ላይ ትፈጥናለኝ ማለት ነው ለማንሳት። እኔ ደግሞ አይኗን ተወጋለች እያልኩ በጣም ይሳቀቃለሁ። እና ውዶቼ ይህ በዚህ መልኩ ካሮቴ ነው ያው፣ እንትንም አውጥቼ ባልከትፈውም በእጅ እንደዚህ እያደረኩኝ ከተፍኩት እላቸዋለሁ። አትክልት ተመገቡ። ያው አትክልት በነገራችን ለሀገራችን ላይ በጣም ተወዷል። አንድ ኮሜንት እያነበብኩት አለና ኢትዮጵያ ላይ ግን ማን ነው ኮምቦልቻ ከተማ ላይ በጣም አትክልት ውድነት አለ እና በጣም ውድነት አለ ለምንድን ያለች ልጅ ነበረችና። እኔ ራሱ ይገርመኛል። ኮምቦልቻ ላይ በጣም አትክልት ውድ ነው። እኔ ለሰውም ከመብዛት አንጻር ይሁን መሻላ ሰውም በጣም ኮምቦልቻን ምርጫ ስለሚያደርጋት እዚህ የአብዛኛዎቹ ሰው የመኖር ምርጫ ናት እና ማንኛውም ነገር እዚህ ጋር በጣም ውድ ነው። መሻላ ብያለሁኝ፣ ያው ከኑሮ መወደድ አንጻር ነው እንጂ ለሰው ለመኖር ምቹ ስለሆነች ማንኛውም ነገር የጨመረ ነው ማለት ነው ውዶች በዚህ መልኩ እንደምታሁኝ ድንችንም ካሩቴንም ጨራረስኩኝና አሁን ካሩት አነሰኝ አንድ ጨምርኩኝ። ሰብሪና ተወድቃለች እያልኩኝ ወደ በሩ ከወደቀች ጭንቅላሷን ይመታታል ብዬ እኔ በሰቀቀን አለኩኝ። እሷ በቃ ምንም አይመስላትም። አሁን ዝጋ፣ ወደ ውጭ ሉጣ እያለች ነው እየተዘጋጀች ያለችው። እኔ በቃ በዛ ተወድቃለች ብዬ አካላት ሷ ጋር ነው ያለሁት። እና ሁሉ ከባድ ነው እየሰራችሁ ወልደ ጌታ ነሳችሁ እያላችሁ ደግሞ ያኔ በተለይ እንደመጀመሪያ ልጅ ደግሞ በጣም ይከብዳል፣ ሁኔታውን ስለማታውቁት። ሁለተኛ ሶስተኛ ሲሆን አሁን እህቴ ታያት ትለኛለ፣ የሆነ እንትንም ስትል ታያት ምንም አትሆን ምናምን ትለኛለች። እኔ በዛም ሰዓት ግን በጣም እሳቀቃለሁ እና ከልምድ አንፃርም አንዳንድ ጊዜ ልምድ ይላል ማለት ነው። ሰብሪና በመሀል እየረበሸ ስለነበር እንደነገርኳችሁ፣ በዚህ መልኩ ድንቼንም ካሮቴንም አጣጥቤ ሽንኩርቴንም ከትፌ ጨመርኩኝ። እዚጋ ሽብሬ ቀያጠበች ነበረ ትላንት ነበረን ልብስም ያልደረቀ ነበረ። ቲማቲም ንም ይወት እንደምታወት አንድ ሁለት ግር ነበረኝ። ከዛ ቲማቲምን ቆረጥኩኝ እዛም ጋር ቲማቲም አለኝ አሮቴን በቀሎ ምናምን አሳያዋቸው። በዛ እዚጋ ሽብሬ ቃ እያጠበች ነበረ። እኔም አሁን ወደ ውጭ ለመሰራራት እዚጋ መጣሁኝ ማለት ነው። ያው እኔ ስራ ስንሰራ እሷ ተስራ ብዬ ምንም የምታውበት ነገር የለኝም እውነት ለመናገር እኩል ነው እየሰራውኝ ያለሁት እስካሁን ድረስ ማለት ነው እና ሰው ልጅ አንዳንድ ጊዜ ሰው ያዝን ማለት ሙሉ ስራ እንሰራን ማለት አይደለም። ምክንያቱም ለራሳችሁ ወይም የማያውቁት ስራ አለ ወይም ለራሳችሁ ደግሞ በቃ ቁጭ ከምልል ስራ ብላችሁ ተነሳሳችሁ ስራ እንሰራለን። እኔ እንደዛ ነኝ፣ ወይ የሆነ ነገር አምጡልኝ ብዬ እንትን ካላልኩኝ ራሴ በቃ ብድግ ብዬ የማያረገው ነገር ነው የሚያስደስተኝ ነገር ግን፣ አሁን እኔ እንደነገርኳቸው ለዛ ነው እንጂ ለስራው እንትን ብሎኝ አይደለም። እና በዚህ መልኩ ምሳችንን ሰራን እላችኋለሁ። በነገራችን ላይ ያው ስንበላ ምናምን የነበረ ቪዲዮ የለም። ምክንያቱም ሰው መጥቶ ነበር እና እንግዳ ስለመጣው እንደዛ ማድረግ አልቻልኩም። ያው እንግዳ ክቡር ነው፣ ደግሞ ካሜራ ይደቀነም ብዬ እታወኩኝ ማለት ነው ልጆችዬ። እና አጋዥም እንደምታዋት ቃዋን አጣጠበች። እኔም ደግሞ እያራገብኩ በክሰል ነበረ ይሰራ ነው።

ያኔ ወደዚህ ሲመጡ ለየሳምንት ጉዞ ነው የተጓዝ ነው ብላኛለኝ። ብቻ የተሻለውን እንጀራ ይስጣት ና ወደ ሀገሯ መልሳት ማለት ነው። እና ሰው ልጅ ከቤተሰብ ጋር ሲኖር ነው ደስ የሚለው፣ የራሱን ህይወት ኑሮ ሲኖር ነው ደስ የሚለው። አላህ የራሷን ህይወት ይስጣት እላቸዋለሁኝ። ሰብሪና ዛሬ የሚያጫውታት ታጊታለች፣ እንደምታወ ከዛ ትመጣለች፣ አንዴ ከዙ ትሄዳለች። ይበቃ ይሄለው አላሰራኝ እያለች ነው አቅፌ እሷል ምንም ማማ ታይኩሽ፣ እንዳትነኪማ። ምንም አማረጭ የለኝም፣ በቃ እሷን አቀፍኩኝ ማለት ነው። በጣም እየረበሸች ነበረ፣ እሳት ለመንካት በቃ የሆነ ነገር ለመድፋፋት ነው የምትሞክረው፣ ሲጀምረ ለማሰራት አልቻለይም። በዚህ መልኩ ጨራረስን እላችኋለሁ። ሽብሬም እቃውን እያጣጠበች ነበረ፣ እኔም ሰብሪን ወደ ውስጥ ይዤ ገባሁኝ ማለት ነው። ሰብሪና ተኩስ ነገር የሆነ ነገር ካይሽ ለመደፋፋት ነው ሩጫዋ። በቃ እኔ ጋር እኩል ለመስራት ነው። በተለይ ውሃ ካገኘች እኔ እንጃ፣ ልጁ ሁላ በቃ ውሃ ይወዳሉ። እንደ ሰብሪና ነው የምትሉ፣ የኔ ልጅ ብቻ ትመስለኛለች፣ በጣም ውሃ ትወዳለች። እና ምሳችንን በልተን ጨራረስን ልጆች። ይሄ ስጋ ቡና ልጠጣ ቀራርቤ ምናምን፣ ምሳችንን በልተን ሰብሪና ካሜራ እዛ ሰቀላይታ፣ በቃ እናንተ ቪዲዮ ላይ ለመግባት ሩጫዋ፣ ልነግራቸው አልችልም አውርዳ ያው ብዙም በእጇ ለመያዝ ነው ፍላጎቱ። በዚህ መልኩ ቡናችንን እንጠጣለን ማለት ነው። ከዛ ሽብር የሚሄው በዛ በኩል በኔ ጀርባ ቁጭ ብላለች። እኔም ደግሞ ልጅን እንደምታውኝ እናንተ ጋር ቪዲዮ እንትን እያልን ነበር። የመጨረሻ ቪዲዮ ሰብሪላን ቻው ባያቸው እያልኳት ነበርና ቻው ስላለው ብላ ፊቷን ጭፍን ሳረገዋለች። የኔ ውድ ልጅ የኔ ስስት እኮ ናት፣ ወላሂ አጽናኝ እኮ ናት። ኮላሊ ታው አላህ ያሳድግልሽ ይበሉኝ። እና በሌላ ቪዲዮ እስከምንገናኝ ውዶችዬ፣ ሼር ላይክ እያደረጋችሁ ሀበር ሳቱን ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ።